ይሄ መተዋል በቲክቶክ ማለት ነው። አዲስ ነገር ሸራ አድርገዋል። ኢንሻላህ ክፉ ነገር እንደማይሆን ተስፋ እናደርጋለን። ጭንቀት ምናምን አንፈልግም። ደስታውን ሳንጨርስ የምር አደራችሁን እባካችሁን። ሰላም ሰላም። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ወዳጆቼ፣ የተከበራችሁ ወድ ወድ ቤት ሰዎች እንዴት ናችሁ? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክሪስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ ሸር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምትበረታችሁ ከልብንም አመሰግነው ክብር ክብር በሉልኝ። እና ብሩኬና ሀይሚዬ ፖስት አድርገዋል፣ ግን ሚፍታህ መልስ ሰጥቷል። አልሐምዱሊላህ ምንም ሸር የለም ማለት ነው። ተረጋጉ፣ ሰላም ነው። እንሻአላህ ተስፋለን አልሐምዱሊላህ። እንደዛ ያደርግልን። ደስታውን አጣጥመን ሳንጨርስማ ሌላ ጭንቀት የምር አደራውን እንዳያደርግብን። በጣም ነው ደስ ያለ እና ደስታውን እንክረምበት። ደስታውን እዛው ድረስ ሙሉ ያደርግላችሁ። አይይና ቡቡ እንሻላ ሌላ ምንም እንደማይፈጠር ተስፋለን። እና ሰላም ነው ማለት ነው። ምንም አትጨናነቁ፣ ውድ የጨረቀ ፋሚሊ ማለት ነው። እኛ ትንሽ የሆነ ነገር ፖስት ሲያደርጉ በጣም ነው የምንጨነቅላቸው። ጨነቀላችሁ የምር ሐቂቃ እና ክፋቸውን አያሳየም። ደስታውን እዛው ድረስ ዘላቂ ያደርግልን። ሃይሚዬ እና ቡቡ አሁን ላይ ደስ ደስ ደስ እና ያለን የምር፣ እና ደስታውን ሳንጨርስ ምን ተፈጠረ እያሉ ነበር። ምንም አተፈጠረም ብሏል ሚፍታህ። እንግዲህ አልሀምዱሊላህ እዛው ድረስ

ሰው በፍጹም አይደለም። ተቻችላችሁ ተላልፋችሁ ተራርማችሁ አንድ ላይ ኑሩልን፣ በደስታ ኑሩ። ቡቡ ማለት ነው። ትለያለህ። አንተም ሀይሚዬም ንግሥት ትለያለህ። የኛ ጨረቃ ጨረቃ መስላለህ። የምር ሚዲያውን እኮ አስለቀቀች በሁሉም ቦታ ማለት ነው። እንደዚህ ያክል ተወዳጅ መሆን መታደል ነው። ወላሂ ማሻአላህ፣ አለ የሰው ፍቅር ስጠን። የምር እኛ ማን ያቀናል እና ማሻአላ፣ በጣም ደስ ይላል እንደዚህ ያክል ተወዳጅ መሆን። ፈጣሪ አለ ክፉን ነገር አርጎ ጥሩ ጥሩውን ያቅርብላችሁ እንሻላ እንቻለን። ፈጣሪ ፍቃድ ደሞ በቀር ሌላ ደስታ አለ ብሏል። ቡቡ የተግባር ሰው የናቱ ልጅ ጀግና ማለት ነው። ትለያለህ እኮ ብርኬ፣ ምር ያለውና የተናገረውን ነገር የሚተገብር ጀግና ወንድ ነህ። ትለያለህ ሀይሚዬ፣ ቀብራራ የናቱ ልጅ። ፈጣሪ ክፉን ነገር የያዝላችሁ ስኬትን ደስታን በደስታ ላይ እንጂ እና እኔም ያው ደንግጬ በሰዓቱ ዝም ብዬ ፖስት አድርገዋለሁ፣ የቡቡን ቪዲዮ ማለት ነው። እና ተረጋጉ፣ ኮሜንቴ ያደረጋችሁት ተረጋጉ፣ ምንም ምንም እንትን የለም፣ ሰላም ነው ብሏል፣ የሚፍታህ ማለት ነው። የሽኩራን ኑርልን፣ የጨረቃዎች መከታ ሚፍታህ ፍፄ ትለያላችሁ ስንል በምክንያት ነው። የምር እና የምር ኩሽታ ሌላ ነገር፣ ጭንቀትማ አንፈልግም፣ እባካችሁን ጨረቃዎቻችን በፍቅር ኑርልን። አሁን ደስ የሚል ጊዜ ነው። ፍቅራችሁን፣ ደስታችሁን እዛ እንጨርስማ ሌላ ጭንቀት እንዳያመጣብን የምር መወለድ ቋንቋ ነው። ስለ ሀይሚዬ ደስታ ወደር የለውም። የምር ሚዲያውን አስረግቆት ትናንትና በጣም ደስ የሚል ጊዜ ነበረ። አልመሽ ብሎ ባሳር መሻለን አልሐምዱሊላህ። የምር እና ብቻ በፍቅር በደስታ ያኖራችሁ። አትጨናነቁ። ምንም ሸር የለም ማለት ነው። እና ምንም ሸር የለም ሀሚዬና ቡ ፍቅር ብቻ ነው። እንሻአላህ ምንም ክፉ ነገር የሚያስጨንቅ ነገር አይመጣብንም። አትጨናነቁ ወዳጆች፣ ሰላም ነው ብሏል የሚፍታህ። እንግዲህ ሰላማችሁን ያብዛልን፣ ክፉን ነገር አላህ የያዝልን ያያዝላቸው።